አሰላሙ አሌይኩም ወራህመቱላሂ ወበረካቱ ወና የተከበራችሁ ቤተሰቦች እንደት ናችሁ? ሰላም ናቸው። አልሐምዱሊላሂ ረቡል ዓለሚን ሁሉም ሰላም ነው። እናንተሳ እንደት ናችሁ? ያለሁኝ አልሐምዱሊላሂ ረቡል ዓለሚን እኔ ጋር ሁሉ ሰላም ነው። ንላ ባቃሎ የላይክ ሸር፣ ሰብስክራይብ አርጉልኝ። የእኔ ወዶች፣ የእኔ ቅኖች ሐቂቃ በጣም ነው የማመሰግነው በትህትና ስለምታወሩኝ በጣም አመሰግናለሁኝ ማለት ነው። አላህ ጀዛቸውን ይክፈላቸው። እና ዛሬ እንሻአላ ባላፍቃድ ውሌን ሽመጣለሁ ኔሮ ብሎዬን አሁን ቂጣ ተመጋገር እንጀምራለን፣ ማለት ነው ዛሬ ቂጣ መጋግረው በምጣድ ነው። በምጣድ ቶሎ ያፈጥነኛል፣ በከረቦ ግን ቶሎ አያፈጥነኝም ማለት ነው። እና አሁን ወደ ቂጣ ጋገራይ እዚጋቸው አርጌ ያለ ጉዳቼ

በስሱ ነው የምጋግረው ነው ያልኩት። በስሱ ነው የምንበለው ነው ያልኩት። ቤዱ ይሄ አንዳንዴ እንትን ስል ማለት ልቤ ወደ ሌላ ይሰረቅብኛል። የመፍራት እንትን ስላል ልብ ማለት ነውና ሳወራ ሌላ ወሬ ይመጣብኛል። እንግዲህ እና ፎበሉኝ ለንግግሬ ማለት ነው። በስሱ ነው የምንበለው ነው መሰለኝ ያልኩት፣ በስሱ ነው የምጋግረው

ታውቃላችሁ፣ ግን አብዛኛውን ሰው ዲ በፉበት ነው የምንበላው። በተሚስ ወይም ደግሞ በሳሙሌ ላይ በቂጣ እንደዚህ እንትን አንለም። ቤት የተጋገረ ቂጣ ግን በቤት በተጋገረ ቂጣ በጣም አሪፍ ነው ብላችሁ። ያለቡዶች አሁን ወደ ቃጠባና ወደ በረንዳ አጥባት በረንዳዬን አሁን ፋፍሽ አድርጌ ልጠብ እና ያው እንግዲህ ወዶች በዚ መልኩ አጣጥቤ ጨረስኩኝ። ቀይን ኢትዮጵያ ልብስም ማጥብና ዕቃ ማጥብ ነው የሰለቸኝ ያልኳችሁ ጠዋት ማለት አረብ ሀገር ከዚህ በለጠ ቃ እናጥባለን። ነገር ግን አረብ ሀገር ይመቻል ማጠቢያው መቅሰላላይ መቅሰላላይ ስለሆነ የምናጥበው አሪፍ ነው። አሁን ግን እዚህ እቃ ተዛ ተዛህ አጓጉዛችሁ አወታችሁ ወደ ደይ አረብ ሀገር በልታችሁ ወደ ጓዳ ነው። እኛ አገር ደግሞ በልተን ወደ ውጭ ነው። ውሃ ለራሱ አንድ ቀን ቢኖር አንድ ቀን አይኖርም። ቢኖር እንኳን ማለት ነው። የኔ እንኳን የለው። ምክንያቱም ገና ብዙ ብር ሶስ ብዙ ብር ይፈጃል። መቅሰላ ለማስገባት ውሃ በኋላ ስቤ ነው እንደዛ እንደዛ ስለሆነ ኢንሻአላህ፣ በጊዜ ሂደት ሊሰራ ይችላል እና በጣም ነው እንትን ያለኝ። አሁን እኔ ወደ ኋላ ምንም ቦታ የለኝም፣ እቹ ፊት ለፊቷ ላይ ነው ታያችሁ። ስለዚህ አሁን ሁሉም ነገር ምን ላይ ነው የምሰራው? እዚሁ ነው የምሰራው ማለት ነው ፊት ለፊቱ ላይ

አሁን አረብ ሀገር ወርደን በቃ ያኔ እኔ ለራሱ በቃ እንደዛ አልጠበቅኩኝም ነበር። ሀገሮች በቃ ፎይ ላለሁ ነበር የምለው ግን፣ አረብ ሀገር ያው ተናትነሰ ስራ ነው። አንደኛ ደስ የሚላቸው ሀገር ላይ ቤተሰብ ታያላችሁ፣ የታመመ ሄዳችሁ ታያላችሁ፣ ከቤተሰብ ጋር ነው የምትኖሩት። ያው አልሐምዱሊላ ሀገር ላይ እና አረብ ሀገር ያለው አንድ አይደለም እንጂ ልፋቱ ምንም የሚቀንሰው ነገር የለም፣ ያው ነው ልፋቱ። እላችኋለሁ ውዶች፣ ጉልበታችሁን ቆጥቡ። እንደገና ደግሞ እኛ ሴቶች የመውለድ እንትናችን በጣም ከባድ ነው፣ ማለት በብዙ ነገር መውለዳችን በጉዳት ሊስተጓጎል ይችላል። በእድሜ ብቻ ሳይሆን በጉዳትም ሊስተጓጎልብን ይችላል። እና ስትሰሩ ያገኛችሁት ነገር ላይ ግፍጥ ግፍጥ አትበሉ ማለት ነው። ወላሂ እኔ በጣም ለጉልበቴ፣ በቃ ያለኝን አውጥቼ የነበረ የምሰራው ማለት ነው። ነገር ግን እዚህ ስንመጣ እንጎዳለን። ጉዳታችን የምናውቀው ሐኪም ቤት ስንሄድ ነው። ሰውነታችሁን እየጠበቃችሁ ስሩ። ጉልበት ደግሞ ያልቃል፣ ሀቂቃ ጉልበት ያልቃል። እኔ ሲሉ ማለት ነው ምንድነው ጉልበት የሚያልቀው ነበር የምለው። ሁሉ ነገር ያቃቅታችኋል፣ ገና ሳታረጁ፣ ገና ገና አፍላ ወጣትነታችሁን ሳትጨርሱ ዴድካም ስሜት ይሰማችኋል። እና ጉልበታችሁን ቆጥቡ፣ ቀስ እያላችሁ ስሩ። ለያዘናቸው ማለት ነው እኔ አሁን አሁን ነው እየገባኝ የመጣው። ሰው ሲንገላታ ሲለፋ ለካ ሁሉም ነገር እንትን ይላል። እና ጉልበታችሁን እየቆጠባችሁ ስሩ እላችኋለሁኝ። ትናንትና ቪዲዮው ላይ ደግሞ ማሽላና ጤፉ ላይ የከረመ ጤፍና የአዲሱ ጤፍ ልዩነቱ ምንድን ነው ብላችሁኛል። ልዩነቱ እኔ እንደማቀው የገበሬ ልጅነት እንደመሆኔ አዲሱ ጤፍና የከረመው አንደኛው ውሃ ያነሳም፣ ሁለተኛ ደግሞ ሊጡ በጣም ለምን ኮፎ የሚለው ማለት ነው። አዲሱ የከረመው ግን ውሃ ያነሳል። እንጀራውም ደግሞ ወዛማ ነው፣ በጣም አሪፍ ነው። እና ልዩነቱ ይሄ ነው። የዛኛ ብዙ ልዩነት የለውም። በነገራችን ላይ ጤፍ ልዩነቱ ስገዙ ነው። ጤፍ ስገዙ ፍሬያማውን ጤፍ አይታችሁ ነው መግዛት ያለባችሁ። ይሄ ዝም ብሎ ጤፍ ነው ብሎ ጥሬው በጣም ንስ ያለ ቅጭጭ ያለ ጤፍ አለ። አገጥማችሁ አቅ እንደሆነ ጤፍ አይተው ይዙላችሁ ጤፍ ስታስገዙ እንደዚህ ደህናው ፍሬውን ትክክል ያለው እንጀራው ለራሱ ልዩነት አለው። ፍሬ ያለው ጤፍና ፍሬ የሌለው ጤፍ፣ የሜዳ ጤፍና የዳግ ጤፍ ይባላሉ እና የሜዳ ጤፍ የዛን ያክል አይደለም። የዳግ ጤፍ ግን ፍሬያማ ነው። እንደገና ደግሞ ፍሬው ትክክል ያለ ነው፣ ክብደትም አለው። እንደዚህ አይነት ጤፍ ይግዙላችሁ። ሲገዙላችሁ ስታዙ ማለት ነው ሰዎችን ግዙል ስጥሩ። እንደየ አካባቢያችሁ ሊለያይ ይችላል። አሁን እኛ የዳገት ጤፍ አለ የሜዳ ጤፍ አለ። ያው በየሁሉም ጋር ዳገትና ሜዳ ሊኖር ይችላል። የዳገት ጤፍ በጣም አሪፍ ነው፣ ወዛማም ነው። ስታስፈጩት ለራሱ በጣም እንጀራው ያምራል፣ ጉትክትክ ይላል፣ ወዝም ደግሞ አለው። እና የከረመውም ደግሞ እንደዛው ነው። ይኸው እንዳልኳችሁ ጤፉ ልዩነት እንዳለው ሆኖ ነገር ግን የከረመውን አዲሱ ይለያያል ትንሽ እላቸዋለሁኝ። አንድም ልጅ እንደው በኮሜንት ትጽፋለች ያጎድላለን ብላለች። እውነቷን ነው። ያው ገና ስለሆነ ያው ብዙ የዛን ያክል ሊያጎል አይችልም። ነገር ግን የከረመውን ትንሽ ትንሽ የአንድ ወር ያክል እንደዛ ረጋ ብላችሁ ግዙ። ዘንድሮ ማሻላ በእኛ ጋር አዝመራለ ወሎ አርባ ምናምን ነበር ብለዋል። አሁን ግን ሰላሳ አምስት ወርዷል ብለዋል በወሎ። እኔ እንኳን በወሎ አልጠየቁኝም ግን ሰው ሲል ሰምቻለሁኝ። አሁን እየወረደ ነው፣ ትንሽ ትሳስ እስከሚገባ ድረስ ትሳስን ክትት ብሎ ይገባል። ሁሉም ትሳስ ላይ ትገዛላችሁ ማለት ነው። እና እንግዲህ የዛሬ ውሎ ይህንን ይመስላል። እንሻላ ቀይነ ጣጣጥቤ፣ ወጢን ሰራርቼ ጨረስኩኝ። ሆሁን ዙሁር ደረሰላችኋለሁ። እንግዲህ ጧት የተነሳው ማለት ነው። እና እንሻላህ፣ ደግሞ በሌላ ቪዲዮ መጣለሁኝ። ላይክ ሼር፣ ሰብስክራይብ አርጉልኝ፣ ወዶቼ ሀቂቃ በጣም አመሰግናለሁ። ግን ሰብስክራይብ ይሄን ሰሞን እየቀነሰብኝ ነው። ሰብስክራይብ አርጉልኝ እና ደግሞ ቪዲዮውንም መውልልኝላችኋለሁ። ወዶቼ፣ ሰላም አለይኩም ረህመቱላሂ ወበረካቱ